ያው ሰው አለ አረነ ሮሚ የድሮ ፍቅረኛ የነበር ማለት ነው። እዛ ድሪዶ ያለው ሚስቱ ከሌላው ድጋይቷ ጋይቷ ራሱን አጥሮ ገደል ሚስቱ ሚስቱ ከሌላው የእሱ ሚስት ከሌላ ወንድ ጋር አልጋው ላይ ተኝታ ሲያይ ደንግጦ ራሱን አሉ። እኔ ሮሚ አላመንኩም። አባቱ ነው ታዲያ፣ ሌላ ሚስት አያገኝም? እንደምን ራሱን አስገደለው ለሴት ብሎ ሮሚን። እንጃን ያላቅመን። እስኪ ወጥቼ ቤተሰቦቹ ጋር ብራብድደውልና ወይ በገዝታለሽ እመጣለሁ። ሮሚ በእውነት እኔ ስሜታዊ ሆኜ ነው፣ አልቻልኩም መቆጣጠር ራሴን። አንቺ በህይወት አለሽ አንቺን እያያ

ኧረ ሰውዬው ደግሞ ሰምቶኝ እኔ ብቻ ኤክሴ ነው ያልኩትኝ። ብዙ ኤክስ አለኝ አንደኛው ነው። መቼስ ደግሞ ተነስቶ እንዳይመጣብኝ እኔ ነኝ ብሎ ሮሚይም በጣም ብዙ ስለሆኑ ቅድምም፣ ቀለይም እያልኩ ነው። እኔ ሞኙ ነኝ እንጂ እኔ ሞኙ ነኝ እንጂ ማመን ተሰምቶኝ ድምጼው ተዘጋ እንትኑን አበባውን የያዘውን ነገር እንኳን እፎይ ሳይታሰር። እፎይ እኮ አስማተኛን እፎ ያወቅኩ ያቀጭኑ ሰውዬ ተኩሰቱላ በልብስ ውስጥ ነው ያለፉት ጥይት፣ እንዲ በብቱ አለፈ። እንዲ ነው የሚለው ቆኑ እንዲ ቀዛጣ ነው፣ ስውር ነው ያለው። እፎይ ከባድ ሰው ነው። ኧረ እፎይን አንችለውም እኛ ተው። እንደ መውጣም ጨምጨም እቴያለሁ እፎይ ከባድ ነው። የገዳም ነው ያለው እሱ የገዳም ነው። ምን የሚያሱ

አዎ ወንድሜ፣ ግጉ ይሰማልልኮ እኔ እኮ የምክሪ ጋይስ፣ የምክሩ ብዛት እኮ ነው የምክራችሁ ብዛት እኮ ነው። ዩ ዶንት ቲንክ አላውቅም፣ አውቀዋለሁ ሁሉን ነገር ጋይስ፣ አውቀዋለሁ። ልመና ታስካ ወንድሜ፣ ኤልሚ ኤችዲ ቤታዮ ምናምን ጥምጥም አድርጎ አይበሏትም። የአበሻ ዶሮ ብትሆነ ስብርብር አድርጌ እበላታለሁ። ይህኛው እዚህ የውጭ ሀገሯ ዶሮ ታቋታላችሁ፣ እዛ እንትኗ ጣሟን እና ምን ምን እንዳለውም ታውቃላችሁ ስለሚነግሯችሁ አትበሏትም እንጂ ግን እኛ አሁን ዶሮ ወጥ ላይ እንዴት ቀረጣጥሜ እንደምበላት ስብርብርብር አድርጌ ነው በላት መብራት አቃተኝ ቃ ኒቆ ገስ አቃጥሎ ክሎ ላሽ ያልኩትኮ ማርያምን እኔ አልችልም በነገራችን ላይ የሚያቃጥል ነገር ዳይ ቦዬ ሀቢቢ

ኪያ ምግብ አዞላቸው ነበረ ምግብ አዞለት ነበር። ለፔዶ ለሀያ ሰው ምሳ እንዲሰራ እንድሰጠው ሄድኩኝ ፔዶ ጋር ለፔዶ ሰጠውት ቀየኳቸው መጣው። ጋይስ ውጭ ሀገር የምትኖሩ ጆን ዳንኤልንም ሆነ ፔዶን እንድጠይቀላችሁ የምትፈልጉ ሰዎች ኢንቦክስ ሰዎች ኢንቦክስ አድርጉኝ። ጠይቅ ዛዥ ነኝ። ፒዶ ፒዶ ሮስ ፔዶ እኔ ምን አቅልሻለሁ። ፒዶ ስሙ ግን ናቲ ነው። ናቲ በናቲ ምን ጠራውስ? ጋይስ ናቲ ነው፣ ናቲ ይባላል። መጠይቅ እስረኛ መጠይቅ ባይዘው እስረኛ መጠይቅ ጥሩ ነው። እመቤቴ፣ የታሰረ ሰው ጠይቁ። እዚያ ከሚያጸድቁ ነገሮች አንዱ የታመመን ሰው፣ እስረኛን፣ የወለደችን እናት መጠየቅ በጣም የሚያጸድቅ ነገር ነው። ገብርኤል ምስክሬ ነው። የምር እየቀለድኩ አይደለም። በህይወታችሁ ጽድቅ የሚያሰራችሁ ነገር እስረኛን ሕመምተኛንና የወለደችን አራስነትም በጣም ከባድ ነው። እና አራስ ቤቱ ናችሁ፣ ሰው መጥቶ ሲጠይቃችሁ የሚሰማችሁ ስሜት ሌላ ነው። በቃ ሌላ ታምናላችሁ፣ ሌላ ገብርኤል ምስክሬ ነው። በቃ ሌላ የማታውቁት ስሜት ነው የሚሰማው። ያ ስሜት ማለት ቀን በቀን ጓደኞች ይሄዳሉ እኮ ጆን ዳንኤል ጋር እኮ ጆ በጣም ነው ያማረበት። መቤቴነ መቤቴነ ባይዘው ጆን ዳንኤል በጣም ነው ያማረበት። ወፍሯል። ጉንጩ እንደዚህ ተንጠልጥሏል። እንደዚህ እንደዚህ ማለት ነው። ጋይስ ይሄ ጉንጩ ማረም ነው። እሺ ሲወጣ ታዩታላችሁ። ሲወጣ እንዴት እንዴት ትደነቁበታላችሁ። የዛኔ እንደ እስር ቤት እንደዚህ ያሳምራል እንዴ ነው የምትሉት